በመቀጠል የደጅታችን ብራንድ አምባሳደር የምንወዳት የምናከብራት አመለሸጓ ተዋናይ ሰላም እዚህ እሷም እንዲሁ እንዲሁ ወዳጅ ዘመድ

አጠንተን ብዙ የውጭ ምንዛሪ የሚወስደው የሶፋ ፕሮዳክት አንዱ ይዘን በሀገራችን ምርት በመተካት የሀገራችን ምርት ጥበብ ከውጭ ካለ ቴክኖሎጂ ጋር አሁና ዋለ እዚህ ሀገር ላይ መስራት እንችላለን። ከውጭ የሚመጣውን ኢምፖርት ሙሉ በሙሉ ማስቀረት እንችላለን ብለን ነው። ወደ ሶፋ ትሬኒንግ ግን ወደ ገበያው ይገባል። እዚህ ላይ መረዳት ያለብንና መገዘብ ያለብን የሚዲያ አካላት የመንግስት አካላትም ትልቁ ጉዳይ ከውጭ የሚገቡ ሶፋዎችን ተበሰቦቻችን ለምንድን ነው የሚፈልጋቸው? ለምንድን ነው ከውጭ ድረስ አስጭኖ የውጭ ምንዛሪ ገንዘብ አውጥቶ ትራንስፖርት ከፍቶ እንዲሁም ደግሞ እቃዎች ተበላሽተው ሙሉ በሙሉ ሳይደርሱ ከጉዳት ጋር ተቀብሎ ለመቀበል ያደረገው ምንድን ነው? የውጭ ሶፋ ተራ እኔ ሶስቱ ነገሮችን አሟልቷል። ስለዚህ ትኩረት ለአይኔ ያማረ ነገር ሰው የውጭ የሆነን ሶፋ ገበያው ላይ እየተሻማ ይገዛ። የሀገር ውስጥ ምርት ደግሞ አብዛኛው ሰው ገና የሀገር ውስጥ ምርት ነው ተብሎ ሲሰማ ቆንጆ ነው ያማረና ያለውን ሶፋ ይተውና ሌላ ፍላጎት ያሳያል። ይህ የተፈጠረበት ምክንያት ምንድን ነው? የእኛ ሀገር የፊንሽን ችግር ነበረ። እኛ ሶስቱንም የነሱ አሁን ዘመኑን የዋጀ ዲጂታል ማሽኖችን አስቀጥተን ከውጭ ባለሙያዎችን አምጥተን አሰልጥነን የእኛን ልጆች አብቅተን አሁን ባለው ደረጃ ሶስቱን ምቾቱን፣ ውበቱን፣ ጥራቱን እኛ የጨመረው ምንድነው? ጠንካሮ ጨመረ። ለዚህ እውነት እንመሰገን ይገባል።

በከተማችን በክልል ከተሞች ባሉ ዋና ከተሞች ወኪል አከፋፋዮችን እናዘጋጅና ለአንዳንድ ነጋዴዎች ድርጅቶቻችን ከእኛ ጋር ውል በፈጸሙት መጠን እንዲያቀርቡ እናደርጋለን። የሚቀጥለው የሆነው በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ተጽዕኖ ፈጣሪ የኢትዮጵያ ምርት ሶፋ ይዘት ገላላ መግባት ነፈል ይህን እንድናደርግ የሚያግድም አንዳች ነገር የለም። አሁን በአይናችሁ የምትመለከቱት ከተወሰነ ደቂቃዎች በኋላ የምትጎበኟቸው ያለቀላቸው ሰዎችን ትመለከታላቸው። እነዚህ ገበያዎች ላይ ስናመጣቸው ከውጭ ካለው ሶፋ ጋር ኮንፌር ስታደረጉ ያየ ተሸፍሏል። ይሄም ሽፋን አለው። ይሄኛው ግን እንጨቱንም ውቅሩንም ነው ትመለከቱታላቸሁ። ያኔ አራቱን ነገር ያዋሃደ ሶፋ ገበያ ውስጥ ዘንድ ገብተናል። በዚህም ስራ ላይ ስንመጣ ነገሮች ቀላል አልነበሩ። ነገር ግን እግዚአብሔር ያው አቅም እየሆነ እዚህ ላይ ደርስናል። ሆኖም የመጨረሻ ከባጭ አድርገን የምንንቀሳቀሰው የብረተሰባችንን አስተሳሰብ የሚዲያ አካላት የብረተሰባችንን አስተሳሰብ የኢትዮጵያን ምርት ሲገዛ ደስተኛ ሆኖ ኢትዮጵያ ብራይ ጥቅም እንደማስቀምጠው ነው። ኢትዮጵያ ምርት መስራት ኢትዮጵያ ምርት ሲሆን የሚቀልበት የውጭ ምርት የቻይና ነው ሲባል ደስ ብሎት የሚገዛ ማህበረሰብ አመለካከት በቀየሩ ይችላል ማለት። ይሄ ተጽዕኖ አለ። የብረተሰቡ አመለካከት ትልቅ ተጽዕኖ አለ ለአምራቾች። ሁለተኛው ነገር የምናመርትበት ቦታ አጋጣሚ በመካከላችን ትግሪት በዶክተር እንግዲህ እንደሚረዱ ተስፋ እናደርጋለን። የምናመርትበት ቦታ አብዛኛው አምራች የሚሰራው ተከራይቶ ነው የሚሰራው አብዛኛው ደግሞ አምራች ብሎ የወሰደው አከራይቶ ነው የሚሰራው። ይሄ የዚህ ከተማ አቅ ይሄን ነገር አጠርቶ የመንግስት አካላት ለሚሰሩት በትጋት እየደከሙ ላሉ ምርቶቻቸውን ይዘው ለገበያ ለወጡ በአይን እየተመለከቱ ተደራሽነትን ሊሰጧቸው ለብዙ ወጣቶች የስራ እድል ይፈጥራል፣ የውጭ ምንዛሪ ያስቀራል፣ ሶስተኛ እኛንም እንደ ዜጋ ይጠቅመናል። ከዚህ አንጻር እዚህ የተገኛችሁ የመንግስት አመራሮች በዚህ ላይ አስመራቸው ሰታቸው ደስ ይለኛል። ለሁሉም አምራቾች ችግር ስለሆነ የማነሳው አብሮን ያሉ ዶክተር መጥተው የመጨረሻ የማጠቃለያ ንግግር እንዲያደርጉ እየጋበዙ ሁላችሁ በእግዚአብሔር ፍቅር በእውነት አመሰግናለሁ። እንደምን አደራችሁ። ያው ቅድም ወንድማችን እንዳለው የመጀመሪያው ምስጋና መውሰድ ያለበት ፈጣሪያችን ጌታችን ነውና በሱ መጀመሪያ ምስጋና ማቅረብ ይገባል። ለእኛም ፕሮግራሙ በጣም አጠር ባለ ጊዜ ነው ወንድማችን መልዕክት የላከው። ሌሎች ፕሮግራሞችን አጣጥመን ለመምጣት ሞክረናል። ከመጣን በኋላ አጣጥመን መምጣታችን በጣም ተገኝ እንደሆነ መምናት በመጀመሪያ እንኳን ደሳለ መልታል። ያው እንግዲህ አምራች ኢንዱስትሪ ውስጥ ገብተን ብዙ ወሬ የምናወራበት ቅድርቅ አይደለም። አምራች አምራች ነው አብዛኛውን ጊዜ የሚያጠፋው በመስራት ነው የሚሆነው። እና አተራ ለመልዕክት ብቻ ለማስተላለፍ ነው ፈልገው መጀመሪያ ማንሳትን ፈልገው ከመንግሥታችን አጠቃላይ የማኑፋክቸሪንግ ኢንዱስትሪ አቅጣጫ አኳያ በዘርፉ መንግስት የተለየ ትኩረት ሰጥቶ እየሰራ ነው፣ ሁላችንም መረዳት ያለብን ማለት ነው። የመጀመሪያውና ዋናው በፌዴሪ ሚኒስትሮች ምክር ቤት የአምራች ኢንዱስትሪውን የሚመለከት ፖሊሲ ወጥቷል። ፖሊሲው ደግሞ ተግባራዊ ለማድረግ ተጨማሪ የፖሊሲውን ለማስፈጸም የሚያስችል ደግሞ ስትራቴጂዎች ተዘጋጅተዋል። ተቋማዊ አደረጃጀትና አሰራር ተዘጋጅተዋል። እነዚህና ተያያዥነት ያላቸው ዘርፉ የሚፈልጋቸውን የተለያዩ ጉዳዮች ታሳቢ ያደረጉ ስራዎች እየተሰሩ ነው። የመሰረታዊ ጉዳይ የሚሆነው ፕላትፎርሙ መፍጠር አሁን ባለንበት ኮንቴክስት አኳያ መንግስታችን የሚያስበው የማንፋክቸሪንግ ኢንዱስትሪ ዘርፉን ካላጠናከርን፣ ለዚህ ዘርፍ በቂ ትኩረት ካልሰጠን፣ ካልተከታተልን እና ለውጥ እንዲያመጣ ማድረግ ካልቻል የምናስበውን የተሟላ እድገትና ለውጥ መምጣት አንችል። ስለዚህ ዘርፉን ሊያጠናክሩ የሚችሉ መሰረታዊ ጉዳዮች ችግሮች ምንድን ናቸው ተብለው ተለይተው እዛው ልክ ደግሞ ስራ ለመስራት ጥረት እየተደረገ ነው። ለዚህ ለሴክተሩ የተለየ ትኩረት የተሰጠ መሆኑን ታሳቢ ማድረግ ይኖርብናል፣ ተናል ማለት ነው። ቀደም ወንድማችን ያነሳው በዘርፉ በርካታ ማነቆዎች ችግሮች አሉ። ከተለያዩ ጉዳዮች ጋር የሚያያዙ አንዳንዱ ከፋይናንስ ጋር ይያያዛል፣ አንዳንዱ ከግባት አቅርቦት ጋር ይያያዛል፣ አንዳንዱ ከመሰረተ ልማት ጋር ይያያዛል፣ ሌላኛው ከሰው ኃይል አቅርቦትና ብቃት ጋር ከቴክኖሎጂ ጋር እና ሌሎች ጉዳዮች ጋር የሚያያዙ ማነቆዎች አሉት። ይህንን ለመፍታት የሚያስችል ደግሞ የኢትዮጵያ ታምርት ኢኒሼቲቭ አሳብ ምንጭቶ በዚህ መሰረት የተለያዩ ስራዎች እንደ ሀገር እየተሰሩ ነው ያሉት። በዚህ አምራቸው ክስሉ በተለየ ትኩረት ክትትል ለማድረግ እየሞከር ነው ያለንበት ሁኔታ ነው ያለው። ወንድማችን ጋር ነው የመጣ ነው ይህንኑ ዘርፍ ከማጠናከር አኳያ ትኩረት ሰጠ ነው እዚህ መድረክ ላይም የተገኘ ነው ማለት ነው። ይሄ ደግሞ የመንግስት አንዱ የቤት ስራ ነው። ማኑፋክቸሪንግ ዘርፉን ካላጠናከርን፣ ለውጥ ካላመጣን እንደ ሀገር እንደርስበታለን የምንለውን እድገት ማረጋገጥ አንችልም። አሁን ያደጉ ሀገሮች ያመጧቸው ለውጦች የደረሱበት ብልጽግና አንዱ ሚስጥር በማንፋክቸሪንግ ዘርፍ ያደረሱት ለውጥና እድገት ነው። እሱ መስራት ስለቻሉ ነው ትልቅ መሆን የቻሉት ትልቅ አቅም መፍጠር የቻሉት። አሁን በዓለም ላይ የምታያቸው ትልልቅ ጦርነቶች የሚስጥራቸው አንዱ ቴክኖሎጂ እና ማንፋክቸሪንጎቻቸው ኢንዱስትሪዎቻቸው የደረሱበትን የእድገት ደረጃ የሚያሳየ ነው። ስለዚህ የትም ደረጃ የሀገር ልውና ሌሎች ጉዳዮችን የምናነሳ ከሆነ በማኑፋክቸሪንግ ዘርፉ ያሉትን መሰረታዊ ጉዳዮች ፈተን ጠንካራ መሆን መቻል አለብን ማለት ነው። ማምረት መቻል አለብን ማለት ነው። ይህንን አንዱ ታሳቢ ተደርጎ ስራዎች እየተሰሩ ነው ያሉት። ከዛ ውጭ ህብረተሰቡ አካባቢ መሰራት ያለባቸው ሰፊ ስራዎች አሉ። መጨረሻ ላይ ማነሳው መንግስት እነዚህ ሰርፍ ከሰጠው ትኩረት አኳያ አሁንም በከተማችን በአዲስ አበባ ኢትዮጵያ ታምርት ንቅናቄ የተለየ ትኩረት ተሰጥቶ ስራ እየተሰራ ነው። በክብርት ከንቲባ በቡ ምክትል ከንቲባ የሚመሩ ትልልቅ ተደራጅተው ማልማቸው የሚዘርፉን የመደገፍ የመቀጣጠር ስራ በተጨባጭ የተሰሩ ነው። በቅርቡ ከለያችሁት ክብርት ከንቲባ እና ምክትል ከንቲባ የጎበኙትን የኢንዱስትሪ ክላስተር በተለያዩ ሚዲያዎች እያያችሁ ይሆናል። ስለዚህ የኢንዱስትሪ ክላስተር ያለበት ሁኔታ አለ። ከዛ ውጭ ደግሞ በቅርቡ የአስተዳደራችን ካቢኔ በተለያየ ደረጃ የማኑፋክቸሪንግ ዘርፉ የመሬት ጥያቄዎችን ለመመለስ ጥረት እያደረገ ነው ያለው። የመሰረተ መሰረተ ልማት ማነቆችን በቀጥታ እየተከታተለ እየፈታ ያለበት ሁኔታ አለ። ከፋይናንስ ከብድር ከሊዝ ማሽን አቅርቦት ጋር በተያያዘም ያሉ ጉዳዮችንም እየተከታተለ ለመስራት እየተሞከረ ነው ያለው። ሁሉንም ጥያቄ በአንድ ጊዜ መመለስ አንችልም። ደረጃ ደረጃ ግን ችግሮችን እያየን ማላሽ መንሰት መሆን እንደሚሆን ተስፋ እናደርጋለን። በዛም ደረጃ እየሰራን ነው። በዚህ ወንድማችን ሁለት ስፈር ይቻል በዚህ ደረጃ ትኩረት ሰጥቶ ያደረጋለ ማሽ እንፈልጋለን። ከአነሳው ነገር ውስጥ እኛም ጠንከር አድርገን ማንሳት የምንፈልገው ዜጎቻችን በአገር ውስጥ ምርት መኩራት መቻል አለባቸው። የኢትዮጵያን ምርት መግዛት መቻል አለባቸው። በዛው ልክ ደግሞ የኢትዮጵያን ምርቶች ማበረታታት ይኖርባቸዋል ማለት ነው። አሁን በተለይ ደግሞ በቴክስታይልና በፈርኒቸር ስራዎቻችን በጣም ደረጃቸውን የጠበቁ በጥራትም በጥንካሬም በዋጋም ደረጃቸውን የጠበቁ ምርቶችን ማምረት የቻሉበት ደረጃ ነው። በተለይ በቴክስታይልና በፈርኒቸር ስራዎቻችን የደረስንበት ደረጃ በጣም በጣም በጣም ጥሩ የሆነ ከሀገር ውስጥ አልፎ በሌሎች ሀገሮች ኤክስፖርት ተደርገው መሸጥ የሚችሉባቸውን ደረጃዎች የደረሱ፣ ስለዚህ ይህንን ምርት መግዛት እና ማስተዋወቅ በዛው ልክ ደግሞ በሀገር ውስጥ ምርት መኩራት ተገቢ ነው የሚሆነው እኛም የጭን አፈጻጸም ለደን ማጠናከር ማበረታታት አብረ መስራት እንደምንችል እንደምንፈቅድ መግለጽ ነው በዚህ ወንድማችንን በዚህ ደረጃ ፕሮግራም አዘጋጅተው ስለጠራ በድጋሚ እናመሰግናለን አብረን እንሰራለን አብረን እንለወጣለን የሚል መልዕክት ለማሰላለፍ አመሰግናለን